ሰላም፣ ሰላም፣ ሰላም ለእናንተ ይሁን። የአባቴ ብሩካን ቅዱሳን ወንድሞቼና እናቶቼ በክርስቶስ ኢየሱስ ደም የተዋጃችሁ ከዘላለም ሞት ወደ ዘላለም ሕይወት የተጠራችሁ ባርነት ቀንበር የተሰበረላችሁ ቀና ያላችሁ አርነት የወጣችሁ በሕይወት መዝገብ ላይ ስማችሁ የተጻፈላችሁ ውድ የአባቴ ልጆች እንደምን ሰነበታችሁ? እኔ ደህና ነኝ። እግዚአብሔር እየተመሰገነ ይሁን። ዛሬን እንድናይ እስከ ዛሬ እንድንቆም የጠበቀን ጌታ ደግሞም ለዘላለም የማይተወን የሚረዳን የሚጠብቀን ጌታ የተባረከ የተቀደሰ ይሁን፣ ስሙ ለዘላለም ብሩክ ይሁን። ወንድሞች እና እናቶች እዚህ ቪዲዮ ላይ እዚህ ዩቲዩብ ቻናል ላይ እስከ 15000 የሚሆኑ ደንበኞች ወይም ደግሞ ሰብስክራይበሮች አሉ። ከዚህ ውስጥ የሚመለከቱት በጣም ጥቂቶች ናቸው ማለት ነው በጣም ጥቂቶች ቪዲዮን እንግዲህ ገብታችሁ ማየት ትችላላችሁ። በጣም ጥቂት ቪው ነው ያለው አንድ ሺህ እንኳን እየሞላ አይደለ። ያ ደግሞ የማይሆንበት ምክንያት ላይክ ስለማይደረግ የምታዩ ሁላችሁም ላይክ አድርጉ፣ ባካችሁ ላይክ አድርጉ፣ ለሌሎች እንዲደርስ ማለት ነው። ላይክ ሲደረግ ደግሞ ለብዙዎች ይደርሳል። ልክ ሼር እንደማድረግ ነው ላይክ ማድረግ ማለት፣ ለብዙዎች ቪዲዮ ዩቲዩብ ራሱ እንዲደርስ ያደርጋል። ስለዚህ ላይክ ማድረጋችሁን አትርሱ። ኮሜንት ደግሞ ስለ ዛሬዋ ቀን እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር ይረዳናል። እግዚአብሔር ደግ ነው። የፈለጋችሁትን ቃል ስለ እግዚአብሔር ወይ የምፈልጉትን እግዚአብሔር ቃል ወይ ደሞ ጥቅሶችን መጻፍ ትችላላችሁ፣ ኮሜንት ላይ ማለት ነው። ኮሜንት መጻፋችሁን በፍጹም አትርሱ። ቪዲዮ ካያችሁ በኋላ በፍጹም አይታችሁ ብቻ ላይክም ቢሁም ሳታርጉ ደሞ ላይክም ኮሜንትም ሳጽፉ ደግሞ በፍጹም አትውጡ። ይህን እንድታደርገው በእግዚአብሔር ፍቅር ጠይቃችኋለሁ ማለት ነው። ተባረኩ ለምትወድድ ደግሞ ሼር በማድረግ ትችላላችሁ። በዩቱብ ማን ነው በፌስቡክ ኦር በቴሌግራም በዋትሳፕ በሚሴንጀር ፌስቡክ ሼር ማድረግ ትችላላችሁ ማለት ነው። ተባረኩ። የዛሬን ጸሎታችንን ከመጸለያችን በፊት በዚህ አጋጣሚ ቅርታ፣ ሰሞኑን በቻሌንጅ ውስጥ ሆኜ ነው እየታመምኩ ነበረ። አሁን ግን እግዚአብሔር ፈውሶኛል እና ድምፄ ጥሩ እንዳልነበረ እርግጠኛ ነበርኩኝ ማለት ነው። ስለዚህ አሁንም ምናልባት ድምጼ ላይ ግርካል ላይ ይቅርታ ጠይቃለሁ ማለት ነው። ዛሬውን ጸሎት ከመጸለችን በፊት የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ አንድ ከቁጥር አምስት ጀምሮ ያለውን አነባለሁ ማለት ነው። ከእግዚአብሔር የሰማነው ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይች ናት ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስተዋለን፣ እውነትም በእኛ ውስጥ የለም። በኃጢአታችንን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን እየታመንና ጻድቅ ነው። ኃጢአትን አላደረግንም ብንል አስተኛ እናድርጓለን ቃሉም በእኛ ውስጥ የለም። እግዚአብሔር አምላካችን ሆይ ስለ ቅዱስ ቃልህ እናመሰግናለን። ቃልህ ወደ ሕይወት ይመራናል። ቃልህ ያድሰናል። ቃልህ ይጠግነናል። ቃልህ ያበረተናል፣ ምርኩዝ ይሆነናል። ቃልህ ይፈውሰናል፣ መድኃኒት ይሆነናል። አለ የጨለማችንን አስወግዶ ብርሃን ይሆነናል። አለ ጠግኖ ይፈውሰናል፣ እያበረታናል። ሊያቆመናል። ስኬት፣ ብልጽግና፣ ሰላም፣ ጤንነት ይሆነናል። እግዚአብሔር አምላኬ ወይ ቃሌ የተደፈነውን ይከፍታል፣ የጨለመውን እያበራል። ቃሌ የተወሳሰበውን ያስተካክላል፣ የተበተነውን ይሰበስባል ቃሌ እየተሰበረውን ይጠግናልና። እግዚአብሔር ሆይ ስለ ቅዱስ ቃሌ ስም እየተባረከ የተቀደሰ ይሁን። በቃል ሰማይን ምድርን አጽንታል። በቃል ሁሉ ይቻላል። ሰማይና ምድርን ያልፋሉ፣ ቃል ግን ለዘላለም ጸንቶ ይኖራል። በቃል ተሰክላለ፣ በቃል ተነቅላለ፣ በቃል ተሾማለ፣ በቃል ተሽራለ። ቃልህ በሁሉም ስፍራ፣ በሁሉም ጊዜ፣ በሁሉም ዘመናት ስልጣን አለው። ስለ ቅዱስ ቃልህ እግዚአብሔር አምላክ ሆይ እናመሰግናለን። በቃልህ ምድር ውበትን አገኝታለች። በቃልህ እግዚአብሔር አምላክ ምድረ በዳው ለምለሟል። በቃልህ እግዚአብሔር አምላክ ባህርን ተሻግረናል። በቃልህ እግዚአብሔር አምላክ ሆይ ከአለት ላይ ውሃ ጠጥተናል። እግዚአብሔር አምላክ ሆይ በእውነት ከማይመስል ነገር ላይ እግዚአብሔር አምላክ ሆይ የአንተን እጅ አይተናል። ከማይጠበቅ ስፍራ ላይ የአንተን እጅ አይተናል። ከማይቻል ነገር ላይ ተችሎ አይተናል። በቃል የማይሆን ምንም የለም። እግዚአብሔር አምላክ ሆይ ስለ ቅዱስ ቃልህ እናመሰግናለን። ስም እየተባረከ እየተቀደሰ ይሁን። አንተ ብርሃን ነህ፣ በአንተ ዘንድ ጨለማም የለም። እኛም በእግዚአብሔር አምላክ በጨለማ እየተመላለስን አንተ ጋር ህብረት አለን ብንል ራሳችንን ደምናስዋሽ። እግዚአብሔር በቃልህ እንደተናገረ እንደተናገርከን እግዚአብሔር አምላክ ለብርሃን ተጠርተናል፣ ለህይወት ተጠርተናል፣ ለምድር ብርሃንነት ተጠርተናል፣ ለዓለም ብርሃንነት ተጠርተናል ና በኢየሱስ ክርስቶስም በጨለማ እንዳንመላለስ፣ ወደ ጨለማም እንዳንመለከት፣ ወደ ተውነው ወደ ኋላችን እንዳንመለስ፣ ወደፊት እንድንገሰግስ፣ በጌታ በኢየሱስ ክርስቶስም ጸጋን እንድታበዛልን ዘንድ እንለምናለን። ከእርሱ ጋር ህብረት አለን እያለን በጨለማ እንዳንመላለስ ከእርሱ ጋር ህብረት አለን እያለን ከክርስቶስ ጋር ከመንፈስ ቅዱስ ጋር ህብረት አለን እያለን የመንግስት ሰማያት ዜጎች ነን የሰማይ ዜጎች ነን ምድር ጊዜያዊ ነው እያለን እግዚአብሔር ወይ ክርስቲያን ነን የክርስቶስ ተከታይ የክርስቶስ ደቀ መዝሙር ነን እያለን እግዚአብሔር አምላኬ በጨለማ እንዳንመላለስ፣ በአመጻ እንዳንመላለስ፣ በጥላቻ እንዳንመላለስ፣ በሐሜት እንዳንመላለስ፣ በመራረነት በቁጣ በትዕቢት እንዳንመላለስ፣ በክፉ አስተሳሰብ እንዳንመላለስ፣ እግዚአብሔሩ እንዳንመላለስ እግዚአብሔር አምላኬ ማስተዋል እንስጠን። አንዳች ክፉ ነገር እንክርዳድ ነገር በልባችን እንዳይገኝ እርዳን። እግዚአብሔር ልባችን የአንተ ቤተ መቅደስ ነው። ሰውነታችን ከአንተ የተቀበልነው የመንፈስ ቅዱስ ማደሪያ ነው። እኛ የራሳችን አይደለም፣ በዋጋ ተገዝተናል። እግዚአብሔር ይህ በቃልህ እንደተጻፈ እግዚአብሔር አምላኬው በጌታ በኢየሱስ ክርስቶስም ጨለማ የሆነ ነገር ክፉ የሆነ ነገር አንተ የማትደሰትበት የማትከብርበት ነገር በጌታ በኢየሱስ ክርስቶስ ስም ከእኛ ይራቅ። እስከ ዛሬም ደግሞ እግዚአብሔር አንተ በማትከብርበት ሁኔታ የተመላለስንባቸውን እግዚአብሔር ሆይ ጥሩ ያልሆኑ መንገዳችንን ሕይወታችንን ይቅር እንድትለን በልጅህም በክርስቶስ ኢየሱስ ደም ከበደላችን ሁሉ እንድታነጻን እንማጸናሃለን። የእያንዳንዳችን ልብና ሕይወት መግባት መውጣታችን፣ ቤታችን፣ ጓዳችን፣ ስራችን፣ ቦታ መንገዳችን ሁሉ በአንተ ፊት የተገለጠ ነው። በአንተ ፊት የሚሰወር ምንም ነገር የለም። ምድርና ሞላው በአንተ ፊት የተገለጡ ናቸው። ሁሉም ፍጥረት በአንተ ፊት የተራቆተ ነው። እግዚአብሔር አምላኬ አንተ አምላካችን ነህና ከአንተ ስርነን ጌታ ሆይ ይቅር በለን፣ እጠበን፣ ከመተላለፋችን አንጻን፣ እንክርዳዱን ንቀንልን፣ መራርነቱን አስወግድልን፣ በክርስቶስ ኢየሱስ ደም አንጻን፣ ቀድሰን። እግዚአብሔር አምላክ በደለኞች ነን፣ ኃጢአተኞች ነን፣ አንተም በብዙ በድለናል። በማግሮም ረማችን እግዚአብሔር አምላክ በተለየ ክፉ አንተም በማትከብርበት ከዓለም ከሰይጣን ከጨለማ በሆነ መንገድ በብዙ መንገድ አንተን በድለናልና እግዚአብሔር አምላክ ያንዳንዳች ጌታችንን ማረን ይቅር በለን ያለ ምህረትህ ስኬት የለም ያለ ምህረትህ በረከት የለም ያለ ምህረትህ ጤንነት የለም ያለ ምህረትህ ስኬት ሰላም የለም ያለ ምህረትህ መንፈሳዊነት የለም ያለ ምህረትህ እግዚአብሔር ወይ መጸለይ የለም ያለ ምህረትህ እግዚአብሔር አምላክ ወይ በመንፈሳዊ ወደት ማደግ የለምና እባክን ከን እግዚአብሔር ወይ ማረን፣ ይቅርበለን እባክን አባታችን ፈውሰን ከመተላለፋችን አንጻን፣ አድሰን እግዚአብሔር አምላክ ወይ ይቅርበለን አምላካችን ወይ በህይወታችን ላይ ሳናውቅ የበደልን የተሸሸገ በልባችን የተሰወረ አንዳች በደል ኃጢአት፣ እግዚአብሔር እንዳይገኝ እንማጸናለን፣ ይቅርበለን ማረን። በክርስቶስ ኢየሱስ ደም አንጻን፣ ቀድሰን። አምላኬ እንደፈቃድህ፣ እንደሀሳብህ፣ እንደወደድከው እንድትመራን ዘንድ በኢየሱስ ክርስቶስም እንለምናለን። ከክፉ ሁሉ ነገር እግዚአብሔር ሆይ ሰውረን። ዘመናችን፣ ህይወታችን ላንተ የተሰጠ ይሁን። በልባችን በሀሳባችን አንተ ከብረህ ከብደህ ከፍ ብለህ ልቅ እንድትኖር በኢየሱስ ክርስቶስ እንጸልያለን። በነገር ሁሉ አንተ ከፍ በል። ክብር እናመሰግናለን፣ እንወዳለን። ክብር፣ ምስጋና፣ አምልኮ ወዳሴ ላንተ ይሁን። እኛን በሰላም ስለዋልከን፣ ከክፉ ሁሉ ስለሰወርከን እግዚአብሔር እናመሰግናለን። ይህን ምሽት ደግሞ በሰላም አሳድረን የእረፍት የሰላም ለሊት ይሆንልን። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።